ያው እንደ ተለመደው ሬዲዮ ፋና በተለይ ሞጋጭ ፕሮግራም ይህንን የሀሳብ ገበያ ፈጥሮ ሀሳባችን እንድናንሸራሽር ስለፈቀደ ማመስገን እፈልጋለሁ። ያው በዚህ በተመሳሳይ መድረክ በተለያየ ቶፒክ ላይ ወይም ርዕሰ ጉዳይ ላይ ተነጋግረንም ነበር። አሁን ወደ ተነሳው ነገር በቀጥታ ስገባ ግን አሁን ያለውን ወቅታዊ ሁኔታ እንዴት ነው የምንረዳው ብሎ ያነሳው ጉዳይ አለ። ቀደም የተጠቃሚነት ጉዳይ የዲሞክራሲያዊ ስርዓት ግንባታ ላይ እየቀረቡ ያሉ ነቀፌታዎችን እና የመሳሰሉት ተነስተዋል። እንግዲህ በኢህአዲግ አስተዳደር ይቺ ሀገር ከመተዳደር ከጀመረችበት ጊዜ ጀምሮ ኦልሞስት ሩብ ክፍለ ዘመን ነው፣ ሀያ አምስት አመታት። ስለዚህ አሁን የሚታዩ እና እየገዘፉ ከጊዜ ወደ ጊዜ እየተባባሱ የመጡ ችግሮች እንደው ዝም ብለው የአስተዳደር እና ተራ የልማት ተጠቃሚነት ቅሬታዎች ናቸው ወይስ ስር የሰደደ መዋቅራዊ ደንቃር አለበት የሚለው መፈተሽ ያስፈልጋል በአግባቡ። ስለዚህ በዚህ ሁኔታ ነው ስመለከተው በህገ መንግስቱን በግልጽ ሰፍሮ የነበረው አንድ የጋራ የፖለቲካና የኢኮኖሚ ማህበረሰብ መፍጠር የሚል አላማ ነው። ነገር ግን ከሀያ አምስት አመታት ጉዞ በኋላ እያየን ያለነው የክልላዊነትና በብሔር ተኮሩ ለዛውም አክራሪ ብሔርተኝነት ሊባል የሚችል በኢህአዴግ ደግሞ ተርሚኖሎጂ ወይም ቋንቋ ትምክህተኝነት ጠባብነት ተብሎ የሚፈረጁ ነገሮች ናቸው። እነዚህ ነገሮች ዞሮ ዞሮ አንድ የፖለቲካና የኢኮኖሚ ማህበረሰብ ለመፍጠር ዲሞክራሲያዊ ብሔርተኝነት ያስፈልጋል፣ በኢኮኖሚም ሆነ በፖለቲካ አላማ ልንተሳሰር ይገባል የሚለውን የሚያፋልሱና የሚያፈርሱ ሆነው እየተከሰቱ ነው ማለት ነው። ስለዚህ ከሌላ የሪዮት አለም ከአብዮታዊ ዲሞክራሲ ውጪ ከሆነው ፍልስፍና ተነስቼ ከመሞገት ይልቅ ኢህአዴግ ራሱ ባስቀመጠው እንኳን መስፈርትና ክራይቴሪያ ወይንም ደግሞ መመዘኛ ስንመለከተው አንዳቸውንም ያላቸውን አላማና ግቦች ያላሳካበት ይልቁንም ለስልጣን ጥም በሚያደርገው ተራ ጊዜያዊ ስሌት ምክንያት ረጅም የሕዝብ ዘለቄታ አንድነት ላይ አንድነት ያላቸውን ነገሮች ቋንቋ በተጀመረው ምንጭ ነው። እንግዲህ እዚህ ላይ ምንድነው ያነሳሁት? እዚህና ግጭትን የተባባሰበት ሁኔታ ላይ እንዴት ደረስን? ሚለውን ስንመለከተው በኢህአዲግ አስተሳሰብ ውስጥ ሆኜ ስረዳው ኢህአዲግን በግልጽ አንጥሮ ያወጣው ምንድነው የጠባብነትና የትምክህት ኃይሎች ወይንም አመለካከቶች እነዚህን ነገሮች እያመጡ ነው እያስከተሉ ነው የሚል ትንታኔ ነው ያለው። እነዚህ ነገሮች ግን ለምን መጡ? ከአምስት አመታት ስልጣን ላይ መቆየት በኋላ ለአንድ የኢኮኖሚ እና የፖለቲካ ማህበረሰብ እንሰራለን ተብሎ ከታወጀ በኋላ አሁንም እነዚህ ለምን ችግር ሆኑ? እነዚህን ስንመለከት ምንድን ነው ሆን ተብሎ ልዩነት ተኮር ፌዴራሊዝምን በማቀንቀን በህዝቦች መካከል ልዩነትንና አድሎን በማድረግ የተወሰነ ብሔር የበላይነት ልዕልናን የሚያቀነቅን ጠባብ ዘረኛ ቡድን በስልጣን ተቆጣጥሮ በልዩነት አየ ስለያዛት ቺን ሀገር የአንደኛ ደረጃ ዜጋ እና የተዋረድ ሁለተኛ እና ሶስተኛ ደረጃ ዜጋ ስላለ ይህን መዋቅራዊ የሆነ ስር የሰደደ ከጅምሮ የተበላሸ ተጣም ያደገን አብዮታዊ ዲሞክራሲ አካሄድ ያመጣው ነው። ስለዚህ የዘራውን ነው እያጨደ ያለው። ስለዚህ ከተራ የልማትና የጤና ጣቢያ ወይ የመንገድ ጥያቄነት ባለፈ በሲስተማቲክ በሆነ መንገድ ስልታዊ በሆነ መንገድ የአንድን ዘር ልዕልና በሚያረጋግጥ መንገድ እየተከተሉት ያሉትን ፖሊሲ ሊቀይሩ ይገባል። ስለዚህ ዋናው መንስኤም የልዩነት ተኮር ፌዴራሊዝም ነው። እሱ ደግሞ ያው ሁለት ተጻራሪ ግቦችን ነው ኢህአዴግ ሁሌም አብሮ ይዘው ለመሄድ የሚሞክረው አባል የነበሩበት የፖለቲካ ፓርቲ አራምር የነበረው መስመር አውቀዋለሁ፣ አሁን እያንፀባረቁ ነው የምትለው ጉዳይ የትኛው ነው? አባል ላይ የነበርኩ ድርሻ ላይ ያን ለታ አባል የነበረው አውቃለሁ። ትክክል። ይሄንን ያ ያ ፓርቲ አራምር የነበረው ነበርው አጠቃላይ ፌዴራል ሲስተሙን መቃወም ነው። አይ አይደለም፣ በቋንቋ አይደለም ደረጃ አይደለ አሁን እኮ ይልል አሁን የሚከሰቱ በጎንደር በኦሮሚያ ፋኖ ያለ ጉዳይ አለ። ህዝቡን አደራጅቶ መጥቶ ከመታገል ይልቅ የመጣውን ጉዳይ ከራስ አመለካከት ጋር ቃኝቶ ለጥፋት አሁን እኮ ይሄልም የለም፣ ፓርቲውም የለም። ፎርዛት ማተር ያው እኔ እንግዲህ ግለሰብ ነኛ፣ ፓርቲያዊ አወጣጠር የለኝም። ስለዚህ ምንድነው በአጭሩ ወደዛ አሁን የኔ አስተያየትና ሐሳብ ከጀርባው ምን አለ ወደሚለው ከመሄድ በጥሬው ተመልክቶ ያ አተናተንና አስተሳሰብ ስህተት አለው ወይስ ሜሪት አለው የሚለውን ማየት አይሻልም? አዎ ባለቤት አለው አስተሳሰብ ለማለት ፈልጌ ነው እንጂ ባእኔ ነው ባለቤት ወይስ አስተሳሰብ ባለቤት እኔ ነኝ። ከዚህ በመነሳት አሁን ቀጥታ እንድናገርህበት ከሆነ ቀለም ሲል ሲባል እንደነበረው የዚህ ሁሉ ችግር ምንጭ ቋንቋን መሰለኝ ያደረገው ግድሮ መሰለኝ እንደነበረው አይደለም አይደለም። አሁን በኦሮሚያ እየተከሰተ ያለው ጉዳይ አለ በጎንደር እየተከሰተ ያለ ጉዳይ አለ። በጋምቤላ ጭምር እየተከሰተ ያለ ጉዳይ አለ። እነዚህ ነገሮች ሁሉ ምን አመጣቸው? ተራ የልማት ጥያቄዎችና የመንገድ ጥያቄ ነው ወይንስ በእኩልነት ያለመያዝ ጉዳይ ነው? ፌዴራሊዝም ውስጥ ምን ነበር ሲያቀነቅን የነበረው? በስልጣን ለመሰንበት ሲባል ልዩነትን እንጂ አብሮነትን፣ አንድነትን የአንድ የፖለቲካ ማህበረሰብ መገንባት ላይ ምን ያህል ሰርቶ ነበር? አሁን እኔ ከራሳችሁ አይዲዮሎጂ አንጻር ነው የምሞግታችሁ። ትምክተኝነት፣ ጠባብነት ከሩብ ክፍለ ዘመን በኋላም የዚች ሀገር ችግር ከሆነ ኢህአዴግ እነዚህን ችግሮች አልፈታቸውም ማለት ነው። ዲሞክራሲያዊ በእርተኝነቱ ከሽፏል ማለት ነው። ለማለት ነው። ችግሩን ምንጭ ከፌዴራላዊ ስርዓቱ ጋር በማስተሳሰር የተነሳው ሀሳብ ላይ ባቷናኒያ አንዳንድ ነገሮችን ብል ምናልባት ውይይቱን ያዳብረዋል የሚል እመስላለኝ ነው። በመጀመሪያ ደረጃ ስለ አገራችን ስንነጋገር ስለ ኢትዮጵያ ስለምትባል አገር ስንነጋገር የመጀመሪያው መመለስ ያለበት